ሰላም ሰላም፣ እንዴት ናችሁ? ውድ ቻናል ስም ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ጀላችሁ መጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ጀላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናል ስም ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል ሲያል ሲሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰቡኑ አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ዛሬም እንደተለመደው ጀላችሁ መጣሁት ቃላት ምስረታ ነው ማለት ነው። የዛሬዎች የምታያቸው የተወሰነ ርዘም ርዘም ያሉ ቃላቶች እንደችላቸው መጣው ማለት ነው። እነዚህን ቃላቶች አብረን በጋራ የምናይ ሆነ ማለት ነው። ምክንያቱም ከባለ ሁለት ሆሄ ቃልና ከባለ ሶስት ሆሄ ቃል እንዲሁም ባለ አራት ሆሄ ቃል እነዚህ ለየት ይላሉ ማለት ነው። አንዳንዶች ባለ አምስትም ባለ ስድስትም ሆሄ ቃላቶች እዚህ ላይ ስላሉ እነዚህን ቃሎች አብረን በጋራ እና የምናይ ሆነ ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ቆዩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ የመጀመሪያው ቃል ከዚህ ላይ ምን ይላል? ትውልድ ትውልድ ይላል። ትውልድ የሚለውን ስናይ ከተቤተሰቦች ስድስተኛ ፊደል ነው፣ ው ከቤተሰቦች ስድስተኛ ፊደል ል፣ ከለቤተሰቦች ስድስተኛ ፊደል ድ፣ ከለቤተሰቦች ስድስተኛ ፊደል። እነዚህ ሳድስ ድምፆች ስራታቸውን ጠብቀው ሲጻፉ ትውልድ ትውልድ የሚለውን ቃል ማግኘት እንችላለን ማለት ነው። ከዚህ ላይ ደግሞ ምን ይላል? ስነ ምግባር ስነምግባር ይላል። ስነ ምግባር የሚለውን ስናይም ስም ማለት ከሰ ቤተሰቦች ስድስተኛ ፊደል ነው እና ከነ ቤተሰቦች የመጀመሪያ ፊደል ከመ ቤተሰቦች ስድስተኛ ፊደል ግህ ከገ ቤተሰቦች ስድስተኛ ፊደል በአከ ቤተሰቦች አራተኛ ፊደል ሬ ከደ ቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓቱ አዶ መክበደን ስናነባቸው ስነ ምግባር ስነምግባር የሚለውን ቃል ይሰጠናል ማለት ነው። ምንለውን ቃል ይሰጠናል። ስነ ምግባር የሚለውን ቃል ይሰጠናል ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምንላል መጫወት፣ መጫወት ይላል። መጫወት የሚለውን ስናይ መማለት ከመቤተሰቦች የመጀመሪያ ፊደል ነው። ጫ ከጨቤተሰቦች አራተኛ ፊደል፣ ወ ከቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መክ እንደሰናንባቸው መጫወት፣ መጫወት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምንላል ህይወት ህይወት ይላል። ህይወት የሚለውን ስናይ ይህ ማለ ከቤተሰቦች ስድስተኛ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል ዋ ከቤተሰቦች የመጀመሪያ ፊደል ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላት ውስጥ ስርዓት ባለው መልክ ደርደስን እናንባቸው ህይወት ህይወት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል አከተመ አከተመ ይላል። አከተመ የሚለውን ስናይ አማለ ከቤተሰቦች የመጀመሪያ ፊደል ነው። ከከቤተሰቦች የመጀመሪያ ፊደል ተከተ ቤተሰቦች የመጀመሪያ ፊደል መን በተመሳሳይ ከመ ቤተሰቦች የመጀመሪያ ፊደል እነዚህ ፊደላቶች ስርዓት ባለው መልኩ ለድረስ ስናንባቸው አ ከተመ አከተመ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ለሚላል ይላል አረንጓዴ አረንጓዴ ይላል አረንጓዴ የሚለው ስናይ አማረ ከቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል ን ከነ ቤተሰቦች ስድስተኛ ፊደል ጓ ከገ ቤተሰቦች ስምንተኛ ላይ ነው የሚገኝ ማለት ነው። ወይም ዲቃላ ወይ ማለት ነው ዲቃላ ፊደል ውስብስብ ፊደል ይባላል። ከገቤተሰብ ከሁለተኛው ከጉና ከቤተሰብ ከአራተኛው ከዋ ጋር ተዳቅሎ የመጣ ዴቃ ወይም ውስብስብ ፊደል ነው ማለት ነው። ዴ ደግሞ ከቤተሰቦች አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለመልክደድን ስናንባቸው አ ረ ን ጓ ዴ አረንጓዴ የሚለውን ቃል እናገኛለን። ማነው የሚለውን ቃል እናገኛለን። አረንጓዴ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚ ለሚላ አ ቤኔዘር አቤኔዘር ይላል። አቤኔዘር የሚለውን ስናይ አማለ ከቤተሰቦች የመጀመሪያ ፊደል ነው። ቤ አምስተኛ ፊደል፣ ኔ ከኔ ቤተሰቦች አምስተኛ ፊደል፣ ዘ ከዚ ቤተሰቦች የመጀመሪያ ፊደል፣ ር ከስድስተኛ ፊደል። እነዚህ ፊደላቶች ስራ ተፋለ አቤኔዘር አቤኔዘር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላን ውድቅት ውድቅት ይላል። ውድቅት የሚለውን ስናይ ማለ ከወ ቤተሰቦ ስድስተኛ ፊደል ነው። ድ ከደ ቤተሰቦ ስድስተኛ ፊደል። ቅ ከቀ ቤተሰቦ ስድስተኛ ፊደል። ት ከተ ቤተሰቦ ስድስተኛ ፊደል። እነዚህም ፊደላቱ ስራ ተፋለ ምክለደን ስናነባቸው ውድቅት፣ ውድቅት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለሚልሃል ወፍራም ወፍራም ይላል። ወፍራም የሚለውን ስናይ ወ ማለት የወ ቤተሰቦች የመጀመሪያ ፊደል ነው። ፍ ከፈ ቤተሰቦች ስድስተኛ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓቱ ባለው መልኩ ስናነባቸው ወፍራም፣ ወፍራም የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል። አወዛወዘ፣ አወዛወዘ ይላል አወዛወዘ የሚለው ስናይ አማለ ከ ቤተሰቦች የመጀመሪያ ፊደል ነው። ወ ከወ ቤተሰቦች የመጀመሪያ ፊደል ዛ ከዘ ቤተሰቦች አራተኛ ፊደል ወ ከወ ቤተሰቦች የመጀመሪያ ፊደል ዘ ከዘ ቤተሰቦች የመጀመሪያ ፊደል እነዚህ ፊደላት ስርዓት ተባለ መርዶደ ስናንባቸው አ ወ ዛ ወ ዘ አወዛወዘ የሚለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ደሚላን ቁም ነገር ቁም ነገር ይላል። ቁም ነገር የሚለውን ስናይ ቁም አለ ከቤተሰቦች ሁለተኛ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ስራት ባለ ሙደደት ናልባቸው ቁም ነገር ቁም ነገር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚያም ይላል ማወዳደር፣ ማወዳደር ይላል። ማወዳደር የሚለውን ስናይ ማማልክ ከመቤተሰቦች አራተኛ ፊደል ነው። ወ ከቤተሰቦች የመጀመሪያ ፊደል ዳ ከቤተሰቦች አራተኛ ፊደል ደ ከቤተሰቦች የመጀመሪያ ፊደል ር ከቤተሰቦች ስድስተኛ ፊደል እነዚህ ፊደላቶ ሥርዓት ባለው መክደል ድረስ እናንባቸው ማ ወ ዳ ደ ር ማወዳደር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ደም ይላል ሞ ባ ይ ል ሞባይል ይላል። ሞባይል የሆነም ስናይ ሞማልክ ከመቤተሰቦች የመጨረሻ ፊደል ነው ባ ከቤተሰቦች አራተኛ ፊደል የ ከቤተሰቦች ስድስተኛ ፊደል የቀሪ ቤተሰቦች ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለ መግደዳ ስናንባቸው ሞ ባ ይ ል ሞባይል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለሚዳ አስደሰተ አስደሰተ ይላል። አስደሰተ የሚለው ስናይ አማል ከ አ ቤተሰቦች የመጀመሪያ ፊደል ነው። ስ ከ ሰ ቤተሰቦች ስድስተኛ ፊደል ደ ከሪ ቤተሰቦች የመጀመሪያ ፊደል ሰ ከ ሰ ቤተሰቦች የመጀመሪያ ፊደል ተከታታይ ቤተሰቦች የመጀመሪያ ፊደል። እነዚህን ፊደላቶች ስርዓት ባለው ደስ እናልባቸው አስደሰተ አስደሰተ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምንዳን ቬሮኒካ ቬሮኒካ ይላል። ቬሮኒካ የሚለውን ስናይ ቬ ማለት ከቤተሰቦች አምስተኛ ፊደል ነው። ሮ ከደቤተሰቦች የመጨረሻ ፊደል፣ ኒ ከቤተሰቦች ሶስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል እነዚህም ፊደላት ተሰራተ ዋለ መክዶ ድረስ እናነባቸው ቬሮኒካ ቬሮኒካ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል፣ አስተዋለ ይላል። አስተዋለ የሚለው ስናይ አማረ አካባቢ ሰዎች የመጀመሪያ ፊደል ነው። እስ ከሰ ቤተሰቦች ስድስተኛ ፊደል ተ ከተ ቤተሰቦች የመጀመሪያ ፊደል ዋ ከወ ቤተሰቦች አራተኛ ፊደል ለ ከለ ቤተሰቦች የመጀመሪያ ፊደል እነዚህ ፊደላቶች ስርዓት ባለ ሞክነ ድረስ እናንባቸው። አ ስ ተ ዋ ለ አስተዋለ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚያም ይላል ተጣመረ፣ ተጣመረ ይላል። ተጣመረ የሚለውን ስናይ ተማር ከተ ቤተሰቦች የመጀመሪያ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል መከመ ቤተሰቦች የመጀመሪያ ፊደል ረከ ቤተሰቦች የመጀመሪያ ፊደል እነዚህ ፊደላቶች ሥርዓት ባለው መልኩ ደረስናንባቸው ተጣመረ ተጣመረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ተመካከሩ ተመካከሩ ይላል ተመካከሩ የሚለውን ስና የተማረ ከተ ቤተሰቦች የመጀመሪያ ፊደል ነው። መከመ ቤተሰቦች የመጀመሪያ ፊደል ከቤተሰቦች አራተኛ ፊደል ከከ ቤተሰቦች የመጀመሪያ ፊደል ሩ ከደ ቤተሰቦች ሁለተኛ ፊደል እነዚህም ፊደላቶች ስርዓት ባለው መክደር ደርስ ነንባቸው ተመካከሩ ተመካከሩ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ ደግሞ በደንብ ካነበባችሁ በኋላ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ምንም ጥቅም የለውም። ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ ለእናንተ ግዴታ ይሆናል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮ ላይክ ሻርና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይትል በማስቀመጥ ላይ ስልክ ቁጥር በ0918 03 46 85 ላይ በኢሞ፣ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ ይቻለን። ሰንብት።